በደንብ አድምጧት። እኔ ይሄን ጥያቄ ከመለሳችሁልኝ ቀጥታ ዛሬ ሆኖ ክርስትና እንቀበላለው። ይሄን ከመለሳችሁልኝ ነው። ለእፉ የገላማ አድርሱልኝ፣ ከፈለጋችሁ ለየትኛውም የእምነት አባት አድርሱልኝ። አንደኛ ጥያቄ የሰው ልጅ ስትወለዱ ወንድ ልጅ በአርባ ቀኑ ሴት ልጅ በሰማንያ ቀን ለምንድን ነው ክርስትና የምትነሱት? ሳትጠመቁ ብትኖሩስ ብታድጉስ? እሺ፣ በአርባ እና በሰማኒያ የምንጠመቅበት በጣም ብዙ ምክንያቶች አሉ። ከነዛ ምክንያቶችም ኦሪት ዘሌዋውያን ምዕራፍ 12 እንዲህ ይላል። እግዚአብሔርም ለሙሴ እንዲህ አለ፣ ወንድ ልጅ ቢወለድ እናቱ ለሰባት ቀን ያህል በሕመሟና በመርገቧም ምክንያት ትረክሳለችና በስምንተኛው ቀን የሚገረዝ ከደማም እስክትነጻ ድረስ 33 ቀን ትቀመጥ ይለናል። እንግዲህ 7 ቀን በመርገሟ 33 ቀን እስክትነጻ ድረስ ትቆይ፣ ባጠቃላይ 7 እና 33 40 ቀን ይሆናል ማለት ነው። ስለዚህ የወንዶችን በ40 ቀን በዚህ ምክንያት እናስጠምቃለን። ሴት ልጅ ቢወልድ በመርገሟ ምክንያት ሁለት ሳምንት ወይም 14 ቀን ትረግሳለች፣ እንዲሁም ከደሞ እስክትነጻ 66 ቀን ትቀመጥ ይለናል። አሁንም 14 ሲደምር 66 80 ቀን ይሆናል ማለት ነው። በዚህም በሙሴ ክሴትን በሰማንያ ቀን ወንድም በአርባ ቀን ቤተክርስቲያን ታጠምቃለች ማለት ነው። በተጨማሪ መጽሐፍ ኩፋሌ ምራፍ 4 ከቁጥር 8 አዳም በተፈጠረ በአርባ ቀኑ ወደ ገነት ገባ። ሃይዋንም በተፈጠረች በሰማኒያ ቀኗ ወደ ገነት ገባ ይችላል። በዚህና በብዙ ምክንያት ቤተ ክርስቲያን በአርባና በሰማንያ ቀን ልጆቿን ታጠምቃለች ማለት ነው። እንዲሁም ከቻለ ግዴታ የምንጠመቅበት ምክንያት ዮሐንስ ምዕራፍ 3 ከቁጥር 5 ላይ ሰው ከውሃና ከመንፈስ ዳግም ካልተወለደ በቀር ወደ እግዚአብሔር መንግሥት ሊገባ አይችልም ይላል። የመጀመሪያውን ውልደት አዳማዊ ሁነን ተወልደናል። ሁለተኛውን ደግሞ በክርስቶስ ድነን ክርስቶሳዊ ሁነን ከተወለድን በኋላ ከባርነት ወጥተን የስላሴ ልጅነት አግኝተን እግዚአብሔርን አባቴ ብለን መጥራት እንጀምራለን ማለት ነው። ሁለተኛ ጥያቄ ኢየሱስ ጌታ ከሆነ ከእሱ ቀድማ የተፈጠረችው ማርያም ስለሆነች ለምን ማርያም ጌታ መሆን አትችልም ነበር? ማርያምን የፈጠራት ስማን ነው። የትኛውም ነብያት የትኛውም ነቢያት ሰ የትኛውም ነብያት ከመኖራቸው በፊት ከመፈጠራቸው በፊት አዳምና ይኋን ነበሩ። አባታችን አደም ለምን ጌታ መሆን አልቻለም? ከሁሉም ከነቢያትም ቀድሞ የተፈጠረው እሱ ስለሆነ ለምን ጌታ መሆን አልቻለም? በመጀመሪያ ጌትነት ቀድሞ በመፈጠር አይደለም። ሲቀጥል ማርያምን አበጃጅቶ የፈጠራት ኢየሱስ ነው። ዮሐንስ ምዕራፍ 8 ቁጥር 56 ላይ እውነት እውነት እላችኋለሁ አብርሃም ሳይወለድ እኔ አለሁ እንዳለ፣ ቆላሴስ ምዕራፍ 1 ቁጥር 15 ሁሉ ዓለማት በኢየሱስና ለኢየሱስ ተፈጥረዋል ከፍጥረት ሁሉ በኩር ነው እንደሚልና፣ ዕብራውያን ምዕራፍ 1 ቁጥር 1 ላይ እግዚአብሔር አብም ዓለማትን በኢየሱስ እንደፈጠረበት ይናገራል ቃል ስለሆነ፣ ስለዚህ ጌትነት በመቀዳደም አይደለም። የማርያም ፈጣሪዋ ኢየሱስ ነው ሶስተኛ ጥያቄ ኢየሱስ እኔ ጌታ ነኝ እኔ ጌታ ነኝ ያለበት ቦታ የቱ ጋር ነው መጽሐፍ እንደሚል ኢየሱስ ጌታ ነው ብለህ በልብህ ብታምን በአፍህን ብትመሰክር ትድናለህ ይላል ሐዋርያትም ጌታችን ጌታችን ይሉት ነበርና ኢየሱስም ዮሐንስ ምዕራፍ 13 ቁጥር 13 ላይ እናንተ መምህርና ጌታ ትሉኛላችሁ እንዲሁ ነኝና መልካም ትላላችሁ፣ እኔ ግን ጌታና መምህር ስሆን በባሪያ መልክ ሁኜ እግራችሁን አጠብኩ ይላል። እንዲሁም ራእይ ምዕራፍ 1 ቁጥር 8 ላይ ኢየሱስ ያለና የነበረው ሁሉን የሚገዛ ጌታ አምላክ እኔ ነኝ ይላል። በተጨማሪም ራእይ ምዕራፍ 1 ቁጥር 17 ላይ ሙቼም ነበር እንሆ አሁን ግን ከዘላለም እስከ ዘላለም ሕያው ነኝ፣ መጀመሪያው መጨረሻው እኔ ነኝ ይላል። እንግዲህ ከፈጣሪ ውጭ መጀመሪያ እንደመጨረሻ እኔ ነኝ አይልም ማለት ነው። ሌላኛው ኢሳ አለይሰላም አሊያም ደግሞ ኢየሱስ የአላህ እዝነትና ራህመት በሱ ላይ ይሆን ክርስትና አባቱስ ማን ነው? የጠመቀውስ ቄስ ማን ነው? በመጀመሪያ ነቢዩ ኢሳ እና አምላካችን ኢየሱስ ክርስቶስ አንድ አይደሉም። ሲቀጥል ኢየሱስን ያጠምቀው ሉቃስ ምዕራፍ 3 ከቁጥር 16 ላይ በዮርዳኖስ ባህር መጥምቀ መለኮት ቅዱስ ዮሐንስ ይባላል።